የሰው ልጅ የሚበላ ቢሆን እስካሁን ሩት ታንቀቅላችሁ ነበር የምትሏት፣ ግን ችግሩ የሰው ልጅ አይበላም አርጋችሁ የምትስሯት ግን ምን አደረገቻችሁ ማለት ነው? ነፃነት ትክክል ነች። ነፃነት ትክክል ናት። ፍቅርም እኮ መጀመሪያ ስትመጣ አብሪሽ አምስት ዓመት ፍቅረኝ ነው ብላ ነው የመጣችው መጀመሪያውን ስትመጣ ፍቅር እውነታ አለ ብላ ነው የወጣች አይደለ የመጣች የፍቅር እሽ እውነታ አለ ብላ ትንታ። አሁን እኮ ይህች ነፅ የምትባለው ልጅ ልክ የፍቅርን አይዲያ ፍቅር እንዳለችው ፍቅር ልክ እንደተወነችው እሷን እኮ እየተወነች ነው ማለት ነው። ግን ይህን ያህል እነዚህ ልጆች ምን አደረጓቸው? በተለይ ሩታን አርገው የሚሰድቧት አርገው የሚወርዱባት ቢስሚላ ረባካቸው ልጅቷ የተከበረች ናት። የተከበረችና ልጅቷ በጣም ስነስርዓት ያላት ናት። ዱባይ የሄዱ እኮ ለውሸ ቤተሰብ እንዲ ነው አልተጋቡ ምናምን እንደ ስለዚህ ኮሜንት ደግሞ በዚህ ሳምንት በጣም እየወጣ ነው። አሁን ነፃነት ከወጣች በኋላ አይደለም፣ የውሸት ሆነ የእውነት ሆነ ሁሉም ቀስ ብሎ ያው እንትን ታያላችሁ አይደለም እናንተ። ግን ምንም ነገር ሳታውቁ በተለይ ደግሞ የፍቅር ደጋፊዎች የፍቅር ፕሮፋይል ለብሰው ቢስሚላ አድርገው የሚሳደቡ ወይኔ፣ የሰው ልጅ የሚበላ ቢሆን ሩታ ነበር እስካሁን ቀቅሎ የሚበሏት። ግን ችግሩ የሰው ልጅ አይበላም። አይደለም እናንተ። ግን ትመቸኑ ከስድብ ነፃ የምትሆኑ ምን ያደረገቻችሁ? እንዲህ የውሸትም ሰርግ ሆነ የእውነትም ሰርግ ሆነ ቁም ያገባችሁ ነገር አይደለም። የለም ማንም አያገባውም። ነፃነት ደግሞ ዝም ብለሽ ለመፈመስ ከሆነ የእነሱን ስም በመጥፎ ሳትጠሪ ራሱ አብረሽን እባክህ ቪዲዮ አብረከ አሰራይ ብትዪው እኛ አብረሽ አንቺ ፍቅረኛ ይሁን ምንሽ ምንም ነገር አነቁም፣ ግን ከአብረሽ ጋር አንዴ ብትመጪ ቪዲዮ ከዚህ ከሃያ ሺህ በላይ ትገቢ ነበር በአንድ ቀን አየሽ? አንቺ ግን አሁን ግን ሰብስክራይብ አላደረጉሽም። ለምን? በመጥፎ ስለመጣሽ ማለት ነው። አሰላሙ አለይኩም፣ የተከበራቸው ቤተሰብ። አንዳንድ ሰዎች ሲፈልጉ በጣም በመጥፎ ነገር እያሉ ይመጣሉ። ይበሉ። የሚገርመኝ የኮሜንታተሮች በተለይ ደግሞ ፍቅረኛ ቱን የአስር ዓመት ፍቅረኛ የሆኑ ምን ይሁን ምንም ነገር የምናውቀው ነገር የለንም። መጀመሪያውን እሷ በጥሩ ብትመጣ አብሬሽ እንኳን ለሀገሩ ልጆችና ለሌላ ሰዎችም ያሳድጋል። አይደለም እኛ ሁላ እየሰራ ነው ዝም ያለን እንኳን የሀገሩ ልጆች ደግሞ ብታጀራዎችን አብረን እናድጋለን ብታጀራዎች ብሎ ተናግሯል። ስለዚህ አብሬሽ መተሽ ቢሆን እስካሁን ከሰላሳ ሺ በላይ ብዙ ብዙ አድጓሪ እነሳቅ አሁን በሁለት ወር በሶስት ወር ነው ወደ ስልሳ ወደ ሰባ ሺ የገቡ እነ ሜሪ እነ ጽጌ ኧረ ስንቱን ማን ነው ጠርቸ ሟል ዘልቀሁም ማለት ነው። በጣም ብዙ ብዙ ቢያንስ ከሀምሳ ሰው በላይ አረ ብዙ ነው። በጣም እንደዚያ በጣም ዩቱብ ከፍቶላቸዋለኝ እና የእነሱን ስም በተለይ ደግሞ አንዳንድ ወንዶች ማቶች ለመጡ በተለይ ደግሞ የፍቅር ፕሮፋይል ለብሰው ወይኔ ወይኔ አርገው የሚሳደቡ ለወሬ በጣም ስቅጥስጥ የሚያደርግ አብሪች ደግሞ አንተማ ለምን ማት አስከብራት ሚስትል አንተ ኃይል አስከብራት። ማን ነው የሚያስከብራት? እስቲ አስከብራት። እሺ ፍቅረኛ አይደለችም ተባላት። ለምድ ነው ፍቅር ሚስት አይደለችም ፍቅረኛም አይደለችም ተባላት። ለምን አንተ ወጣ አንድ ቪዲዮ ማሰራ ይህን ነገር ወጣ ወረደ፣ ወጣ ወረደ፣ እሱን ነገር ትትር አንድ ቀን ለሰው እኮ አንድ አንድ ደቂቃ ይበቃል፣ አይደለም አንዲት ቃላት ትበቃለች። ስለዚህ አስከብራት፣ ሩታን አስከብራት። እስካሁን ተሰደበች፣ ኦኬ እስካሁን ተዘቀዘቀች። አሁን ግን የልጅህ እናት ስለሆነች ማሰደብም የለብህም ማዘቅዘቅም የለብህም ማለት ነው በተለይ ደግሞ በዚህ ሁለት ቀን በዚህ ሶስት ቀን የሚያደርጉት ኧረ እኔ እንጂ አለ ወሬ ወላሂ ሁለተኛ ልደግምላችሁ አልችልም። ትንሽ ስቅጥጥ የሚያደርግ ማለት ነው። የሩታ ልጅ ወረደ፣ እንደዚህ በለ፣ እሷ ሐኪም ቤት ገባች፣ እንዲህ እንዲህ እያሉም ደግሞ በጣም ይሰራሉ። በተለይ ቲክቶክ። እንደገና ደግሞ የሩታን የድሮ ቪዲዮ እያመጡ እንደዚህ የሚሰሩ ፍቅረኛ አይደሉም። ይህን ቪዲዮ ማየት ይቻላልኝ? እናንተ ብታጠፉት እኮ እኛ ላጠፋ። እንዲህ ልጆች ምን ያርጓቸው? ዱበይ የሄዱት እኮ የውሸት ማጎሻ ሰርግ ነው። እንዴት እናት አባት የሌለበት ሰርግ አለ ምናምን። እነሱ አሁን በዚህ ሳምንት ይደግሳሉ ማለት ነው። ያኔ እውነቱ ነው። እሺ፣ እውነትና እውነቱን ከእነሱ ታያላቸው። በቃ እየሰሩ ከሆነ እየሰሩ ነው። ነፃነት አዎ፣ ጥፋተኛ ነት። ድብን ያለች ጥፋተኛ ነት ማለት ነው። እሷ መዘቅዘቅ መሰደብ የሚያለባት እሷ ነት። ሩት እስካሁን ተሰድባለች። እና እናንተ ኮሜንታተሮችም ሆነ እባካችሁ ለህሊናችሁ ትንሽ ትንሽ ለህሊናቸው እንዲሰቀጥጥ አይሰቀጥታቸውም? ትንሽ ሴት ነገ አንወልድ እንወልድ ያለና ምን እንደሚሆን ምን እንደሚያጋጥመን እናውቃለን አናውቅም? አስተያየት ስጡ። ኦኬ፣ እንዲያስተካክሉ አስተያየት ስጧቸው። የሆነ ነገር ጻፉላቸው። እሺ እናበረታታቸው እና እባካቸው ወደ ራሳቸው ተመለሱ። በተለይ አንዳንድ ዩቱበሮችማ አሉ ማለት ነው። ወላይ የኮሜታተሮች አላንሰንብሎ ደግሞ የዩቱበሮችን አባቸው ሞልተው እንደሚያውቁ ልክ የሩታ ጓደኛ እንደሆኑ እዚው አብሮ አድግ እንደሆኑ እኮ ነው ዝም ብሎ የሚያወሩ እና ለማንኛውም ብቻ ትንሽ ከበድ ይላል። እኔ እንጃ፣ በተለይ ነፃነት በጣም ያስጠላች ማለት ነው። እጇ ነው እቃ ይሄ ቢንቶ ምናምን ነገር ቀብታ እኔም እውነት አለኝ የአምስት ዓመት ፍቅረኛ ነው አብርሻዋ፣ አልካድም ፍቅረኛ ነበረኝ ብሏል። ግን ያንን ነገር ሁላትቸ ሩታ መርጫ አለሁኝ እንዲህ፣ እሱ እኮ ደግሞ ሰማኒያ አንች ኮ አሁን አብርሽ ሩታ መክሰስ ትችላለች። መክሰስ በደምብ አድርጋ ነው የምትችል፣ ይሄ ስራ ካልሆነ ማለት ነው። ስለዚህ ደግሞ ነፃነት ደግሞ ለአንቺ ደግሞ ሰማንያ አላሰረለሽም። ስለዚህ ፍቅረኛ ነበራችሁ፣ ኦኬ፣ ፍቅረኛ ነበራችሁ፣ ግን አሁን ተለያያችሁ። ስለተለያያችሁ የምን እውነት ነው? እኔ እኮ ስራ ብዬ እኮ ለስራ እኮ ነው የሰደድኩትኝ። እንዴት ብለሽ ነው አንቺ፣ ባልሽ ከሆነ ፍቅረኛ ከሆነ እንዴት ነው ስራ ብለሽ የምትፈቅጅለት ከሌላ ሰው? ይሄ በውሸት ውሸት ውሸት ስትመጣ የአዞ እንባ እያለቀሰች እያለቀሰች ነበር ስትመጣ የነበር። ከዚያ በኋላ ኦዴሳ አገኘች። ከዚያ በኋላ ሩታ ይቅርታ ጠየቀች። ኦኬ ፍቅርና አብሬሽ ኦኬ። ፍቅረኛ ና ፍቅረኛ ሞች ናቸው እንበል። እሺ ለምለም ተናግራለች። ብዙ ሰዎችም ሲያወሩ ነበረ። አመን የነጻነትን ግን አንድ ቪዲዮ አላየንም። ፎቶ ኦኬ አብረው ሊማሩ ይችላሉ ወይ፣ ጎረቤት ሊሆኑ ይችላሉ። ማንኛችንም ከጎረቤት ልጅ ጋርና ከአብሮ አደጎቻችን ጋር ፎቶን እንነሳለን አይደለ? ትምህርት ቤት እና ስለዚህ የነጻነት እንዲያ ሊሆን ይችላል እና ፍቅር እንደዚያ እያለቀሰች ነበረ። ፍቅር ያው ወዲያውን የስራ ባልደረቧም ስለሆነ ወዲያውን ሸሻ ና ያለች ብዙም አልተጋጠረችም። አለቀሰች። ብዙ ብዙም ያመናትም የለ ብለው ያሉ እና ደግሞ ወደ ይቅርታ አብሬሽን እና ሩታል ምንም ነገር ጥፋት የለባቸውም። እነሱ ኦልሬዲ ተጋብተው እንግዲህ የልጅ እናት ሆነዋል እና ቤተሰቦች እንግዲህ አትናደዱ። ብቻ ነጻነት በጣም በጣም ነው የምታስጠላ ማለት ነው። እኔማ ገና ቪዲዮ ላ ጀምር አድርጌ ነው በቃ የተውኩት። በቃ ወሬ ምናምን ነገር ሲያስጠላ አረ ወደዛ እኔ የምናገባኝ የምቃጠል ሆ የፍቅር ደጋፊዎች የእሷን ፕሮፋይል ለብሰው የሚሳደቡት እነሱ የሚያቃጥሉ እና ይበቃሉ። እነዚህ ቱበሮች ስራ ይሁን ምን ይሁን የምናውቀው ነገር የለም። የሚያናድዱን እነማን ናቸው? ኮሜታተሮች ኮሜታተሮች ቢስሚላ ወላሂ የሩታኮ አይሳደቡም። የሩታኮ ጨዋ ናቸው ወይ ይሄን ያህል ደግሞ ስድብ ደግሞ ቢሳደቡም፣ እኛ ግሬስ ፋሚዎች ብንሳደብ ይሄን ያህል ወጣ ስድብ ደግሞ አንሳደብ፣ እንሳደበና፣ አንሳደብ እና፣ ለማንኛውም ቤተሰቦች እስ እንግዲህ ትናንትና አልመጡ ዛሬ እንጠብቃቸዋልን ምን እንደሚሉ ወይም ምን እንደሚያወጡ አብረን የምንከታተል ይሆናል። ብቻ ግን በጣም ያስገምራል ኔ እያስገርማል። እኔ ግን የነጻነት ቪዲዮ ገና ከፍትስ አድርገው አስጠላች። ከዚያ በኋላ ወጠው ማለት ግን የኮሚታተሮች በጣም ገረሙኝ፣ እና በዚያ አይዲያ ላይ መጠፋቸው ለማንኛውም